ሰላም አሊኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ በያላችሁበት። ሰላማችሁ ብዝዘት ተረፍረፍ ይበለልኝ። ይህንን ቪዲዮ ከወደዳችሁ ላይ ክሽት ሰብስክራይብ እያረጋችሁ ቤተሰብ ሆኖ፣ አብርሽዬ፣ የኔ ወንድም፣ የኔ ጠንበለል የታደሰ ሸበላ ማለት ነው። እንደ ይህ መኪና ተገለበጠ። አብይ ጀግና፣ ጀግና ጉበዝ፣ የኔ አንበሳ ማለት ነው። ቀጥልበት፣ አቤት ስትችልበት ማለት ነው። የኔ ነብር ማለት ነው። እዩ ውዩ፣ እንደ አንተው ማለት ነው። ውሸት ካልወሸህ ማለት ነው። በቃ አይሆንልህም አይደል? ውሸት ልትዋሽ ማለት ነው ግዴታ። በቃ በጭንቅላትህ ላይ ነገ ሞት ልትሞት ነው ዛሬ ነው ልትሞት እንደተባለ ነገር ማለት ነው። ውይው የገረመኝ ነገር ቢኖር ማለት ነው፣ ውድ ቤተሰቦቼ፣ የሚዲያ ዋህያ አስሬ ማለት ነው። መኪና ውስጥ ንግባ፣ መኪና ውስጥ ንግባ የምትለው ለምንድን ነው? ቆይ እስኪ መኪና ከተገለበጠ ማለት ነው፣ መኪና ከተጋጨ ሰው ምን ሊሰራ ነው? መኪና ውስጥ የሚቀመጠው ማለት ነው። ውይ ውይ ውይ ውይ የአብርሽ ደጋፊዎች ማለት ነው። ውይ የኔ ጠንበለል፣ የኔ ጀግና፣ የኔ አንበሳ እያሉኮ ሞቱ ማለት ነው። ውይ ጀግና ናኮ። ቀጥልበት፣ ቀጥልበት፣ ቀጥልበት እንደው አንተ ካልቀጠልክበት እውነቴ ነው ምለህ እኔ የእኔን ጉርድ ለብሳህ ነው የምትሄደው ማለት ነው። አንተ ማለት ወንድ ነህ አይደል? እኔ ግን የምመለከተው ልክ እንደ አህያ ሚዲያዋ ማለት ነው፣ ዝሙተኛ ሴቷ። ነገ ያበሻ ቀሚስ ለብሳህ እንደምትመጣ ነው ማቀህ ማለት ነው። ያንን ነው የምጠብቅህ አንተ ማለት ነው። እውነት በዚሁ አጋጣሚ አንድ ነገር ልንገርህ ማለት ነው። ያማረትከውን ነገ ይሄንን በቀልድ በጨዋታ አላህ ከእንደዚህ አይነት ነገር ይጠብቀን። ወጥቶ ከመቅረጥ ደግሞ አላህ ይጠብቀን። እውነቴ ነው ሙላችሁ። የተመኘኸውን ደግሞ ነገ ማግኘትህን አይቀርም። የሰው ልጅ የዘራው ነው የሚያጨደው ማለት ነው። ነገ አንተ ያልከውን የቀለድከ ብያሾፍክበት ማለት ነው የራስህን እንደሚሆን እርግጠኛ ሆኜ ነው የምነግርህ ማለት ነው። አንተ በቃ ሴት ነህ ማለት ነው፣ ወንድ ሳትሆን ማለት ነው። ቀጥልበት፣ ሂድበት። እስቲ አንተ ከማጋ እንደምትኖር እናያለን። አብሽ ተብዬውም ማለት ነው። አንተ ከህዝብ ጋር ተስማምተህ ካኖርክ ዝሙትን አታስተምር ስለተባልክ እልህ ተግባብተህ እንደዚህ ያልሆነ ውሸት ምን ነው፣ አልጋ ላይ የተኛህበት ለማረሳት እኮ ነው የመጣው ማለት ነው። ውድ ቤተሰቦች የሩታን ሩታን ሰብራ ይዛረግ ባለፈ አይደል ብሩን ጨፍጭፎ ምናምን ነገር ህዝቡ አልተቀበለውም። ከትላንትና ወዳም ፈቶ ተቦስቶ ነበረ ቪዲዮ እንድለቀቀልን ማለት ነው። እሱም ህዝቡ አልተቀበለውም። ትላንትና መጣ፣ ህዝቡን አልተቀበለው። ምክንያቱም እዛ ሲጨማላለቅ የነበረው ዝሙትን ሲሰራ የነበረው ቲክቶክ ሰፈር ሱሪውን እየቆረጡ ምናምን ሲለኩለት፣ ዛሬ ደግሞ ይህንን አይዲያ ይዞ መጣ። እውነቴ ነው ምላችሁ፣ ምንም እኮ አልሆነም። እኔ ቲክቶክ ሰፈር አይቼዋለሁ እኮ። እስቲ መኪናው የተገለበጠበት ቦታ ዙም አድርጋችሁ እዩት። መኪናው እኮ አንድ ነገር አልሆነም። ይሄ መኪና የምትነዱት ሰዎች ታውቃላችሁ ማለት ነው፣ የሆነ የሚነካ ነገር አለ ማለት ነው፣ እሱን ነክቶ ማለት ነው። በራሱ ጊዜ እኮ ነው ያቆመው፣ በራሱ ጊዜ ማለት ነው። እውነቴ ነው ሙላችሁ፣ ይሄ ያብርሽ የአብርሽ መኪና ትላንትና አደጋ ደርሶበታል የሚል ሰው ካለ እኔ በፈለገችው ነገር ላስይዝላቸው ማለት ነው። ይሄ ሌላ አይዲያ ሌላ ውሸት ማለት ነው። ምክንያቱም የሩታን ፈቶ መለጠፍ ራሱ እያፈረ ነው። እህቶቿ የሩታ እህቶች ፈቶዋን እንዳትለጥፍ እያሉት ነው ማለት ነው። ቲክቶክ ሰፈር እኮ የሚሰራ ነገር አንድ ባንድ እኮ ነው የሚያውቀው። አንድ ባንዷ በፌክ አካውንት እየተከታተለ ማለት ነው። ይሄ ሁሉም የሚያረገው ማለት ነው። እውነቴ ነው የምላቸው የሩታን ኦዲንሶች ለመስፈር ነው። ግድ የለህም ዛሬ፣ አንተ የሆነ ነገር ቢደርስብህ እዚህ ጋር የወርታው ኦዲንሶች የሚያገባቸው ነገር የለም። ሞር የአንተ ኦዲንሶች ጀግና አንበሳ፣ ዛሬ እንደዚህ አደጋ ደርሶብኛል፣ በአደጋ ላይ ተርፍ ያለው የምትል ልጅ ራሱ አንተ ጀግና እያሉህ ነው። እንግዲህ አደጋ ውስጥ ግባ ማለት ነው። የሁላችሁ የአብርሽ ደደብ የአብርሽ ደጋፊዎች ድድብ ናቸው ማለት ነው። አለማሰባቸው ሰው አደጋ ላይ ገብቻለሁ ሲል ስራ ነው ጀግና ቀጥልበት እያሉ ነው። ነጊ ደግሞ ተገልብጫለሁ ብለህ ና ሀኪም ቤት ገብቻለሁ ብለህ ነው ማለት ነው። እውነት አንድ ሰው ከህዝብ ጋር ተስማምቶ ካልኖረ የት እንደምንደርስ እናይካለን። የት እንደሚውጥህ አሁን። ሰው ስለጠላ ሰው ስለገለመጠ ሰው ስለሰደበህ ነው ይህንን አይዲያ ይዘህ መጣ። ማንም አላዘነልህም። ሁሉም ውሸት እንደሆነ ድራማ እንደሆነ ሁሉም አውቆብሃል። ምንም ነገር የነካህ ነገር የለም። እኔ እንደውም ትናንትና እውነቴ ነው ሙላችሁ፣ ማታ ጊዜ ቪዲዮ ሳላየው ውሸት እንደሆነ አይቻለሁ። እና ቪዲዮ ደግሞ እኔ ያየው ቲክቶክና የሆነ አው ትዝታ ቤት አይቸዋለሁ። ትዝታ እንደውም እውነቴ ነው ሙላችሁ በደንብ አድርጋ ስታቀርበው ነበረ ማለት ነው። ትዙ ጋ አይቸዋለሁ ማለት ነው። ሳላየው በፊት ውሸት እንደሆነ ተረድቻለሁ ማለት ነው። እኛን አትሸቅለንም። ይሄኛው እኮ አንተ ፍቅር እና ያንተ ደስታ አንተ ከፍ እንድትል ነበረ እንጂ የምንከታተለው ቦታ የምንሰጥህ፣ እንጂ አንተ እንደዚህ አይነት ነገር ብትሆን ከመጀመሪያው ማንም ዞር ብሎ አይይህም። አሁንም እንደዛ ነው። ምክንያቱም አሁን ህዝቡ ያለህ ነገር እኮ የለም የተናገረህ ነገር የለም። አንደኛ ነገር ያክስትህ ልጅ ናት። ሁለተኛ ነገር ደግሞ ያረገዘች ሚስት አለ። ሶስተኛ ደግሞ ዝሙትን አደባባይ አታምጣ አለቀ። ሌላ ነገር የተባልክ ነገር የለም። የትኛው ወንድ ነው ካክስቱ ጋር እንደዚህ የሚላላጠው? የትኛው የአክስት ልጅ ናት የኔ ፍቅር የምትለው? ማለት ነው። ይህን ነገር ይቅርብህ ስለተባልክ እራስህን የፊት ማንነትህን አሳይ ሚዲያ ላይ በደስታ ደስ በሚል ቪዲዮና ስለተባልክ ከልክህ እኔም ይብስበኛል አላለም እንደ ይባስብህ ጣራ ለምን አትጨብጠም ማለት ነው። ለእኛ ጉዳያችን አይደለም። ነገ ግን የሚጸጽትህ ነገር አትስራ። ወደ ፈጣሪህን ተመለስ ማለት ነው። እዚ ጋር ሰውን አቃጥላለሁ ስትል ባይቦልንስ፣ እስከዛሬ ለሰራኸው ወንጀል ላረከው ወንጀል ቤተ ክርስቲያን ገብተህ ጸሎት አድርግ ማለት ነው። ይሄ ቀልድ እኮ ነው። ይሄ ጨዋታ ነው። ምንም ነገር አልሆናችሁም። ነገር ግን ይሄንን ነገር ያልከው ነገር በቅርብ እንደሚያሳይ እርግጠኛ ነኝ እርግጠኛ ነኝ። ምክንያቱም አንተ ለብር፣ ለዶላር፣ ለቪዩ ብላህ፣ ለሰብስክራይብ ብላ ሳትታመም ታመምኩኝ ትላለ። መኪና ሳይገለበጥበት ተገለበጠ ትላለ። አንተ ኩ ብትሞት ሞር ብትሞት ራሱ የሚያምነህ ሰው የለም። ያንተ መጨረሻ ይሄ ነው። ዛሬ ደግሞ ምን ይዘህ እንደምትመጣ እንጂ እንግዲህ አደባባይ ላይ ማንም አልተቀበለህም። ውሸት እንደሆነ ድራማ እንደሆነ ሁሉም አወቀብህ ማለት ነው። ብዙ ሰው አለ፣ እንደውም እውነት ነው። በተለይ ወንዶች ማለት ነው። ወንዶች በአብርሽ እና በዝች ስም አንሰራም። እውነት ትክክለኛ ነገር የአብርሽን መኪና ከተገለበጠ እያልክ ነው ማለት ነው እየተባልክ ነው። እስቲ አንተ ጎበዝ ከሆነ እውነት ከሆነ ለምን አይቀረጽም? የተገለበጠበት ቦታ ለምን የተመታ ቦታ አይቀረጽም? እኛ እኮ አይናለን እናያለን አንተ ብልጥ ነህ፣ እኛ ግን ጅላጅል። አንተ ነህ ጅል እንጂ እኛ ጅላጅል አይደለም። ነቅተነብሃል። ከዚህ በፊት ነበረ እሱንም ከዚህ በፊትም የምናረገው ሩታን በማየታችን የሩታ ፍቅር ያስተማረችው የሰጠችው ሚዲያ ላይ ስትመጣበት እንዴት አቀባበል እንደሆነ ብዙዋችን እውነቴን ነው የምላችሁ፣ እኔ አልዋሽም። ብዙ ብዙ ብዙችሁ ታውቃላችሁ። አብርሽ ሩታ ሳትመጣ በፊት ማንም ያውቀው የለም፣ ማንም ዞር ብሎ የሚያየው የለም። ነገር ግን ሩታ ከመጣች በኋላ ነው ፍቅርን የተሰጠው መውደድን የተሰጠው እንዲም ሊያድግ ያደረገው የሩታ መምጣት ሆነ ማለት ነው። እውነት የሰው ፍቅር ይስጠን። የሰው ፍቅር የሰው መውደድ ይስጠን። እኔ ቲክቶክ ላይ አይቼዋለሁ፣ ኮሜንቱ አጠቃላይ ሩታ ሩታ ሩታ ውሸት ውሸት ውሸት ነው። ይመቻቸው አቦ። ህዝብ እንደዚህ ከተነሳበት ምንም ነገር የሚያመጣው ነገር የለም። እኛ እንጠላዋለን እንጂ እውነቴ ነው። ለሰው ክፉ አልመኝም፣ ነገር ግን ከሚያረገው እኛው አሳድገን እኛው አብልተን እኛ ለዚህ ደረጃ እንዲደርስ አድርገን ዛሬ ተሳስተሃል፣ አጥፍተሃል ስላነው ለዚህ ደረጃ የሚሆንበት ምክንያት አልገባኝም። እንዴ የሰው ልጅ ሁሌ አንተ እኮ ብዙ ነገር ስትሰራ ብዙ ነገር ስታረግ እኮ አብርሽ አላረገም። አንተ ጀግና፣ አንተ አንበሳ፣ ሂድበት እያለህ ነበረ። ግን አሁን የሚያስጠላና የሚያስጠይፍ ስራ ስላመጣህ ነው። ይህንን ነገር ይቅርብህ፣ ተበላሽተሃል። በቃ ወደ ራስህ ተመለስ። ትዳርህን ቤትህን ያለህ እንጂ አንተ ከንብረትህ አካፍለኝ ያለህ የለም። ደግሞ በዚች መኪና መከራ መጣባትስ።